ሐረሪ ህዝብ ከመጣላት ይልቅ መስማማት ላይ በደንብ ያምነ። ይህ ቦታ ጀጎል ውስጥ ሲሆን መገርራ ዋ ዊጌር ይባላል። ወይም አንዳንዴ በጣት እንዲህ እየመሰየመው ደስ ይለኛል፣ ምክንያቱም ምንድን ነው ይህ ቦታ ጠባብ ከመሆኑ የተነሳ ብቻዬን ሳልፍ ራሱ ጋብቱን እያያችሁት ነው። እኔ በእርግጥ ቀጠን ያልኩኝ ስለሆንኩኝ ነው። ትንሽ ሞላ ያለ ሰው ከሆነ ግን ከአንድ ሰው በላይ አያሳልፍም። ሁለት ሰዎች በተመሳሳይ አቅጣጫ ቢመጡ አንዱ ከዛ ቢመጣ ወይ አንዷ ወይ አንዱ ከዚህ ወይ አንዷ እንዲህ እኩል ቢመጡ ግዴታ መነጋገር ይጠበቅባቸዋል። ተፋዳል ወይ አንተ ቅደም ወይ አንቺ ቅደም መባባል አለባቸው። ካልተባባሉ በስተቀር ማለፍ አይችሉም። ስለዚህ የተጣሉ ሰዎችን ቢሆን ምን ያደርጋሉ ማለት ነው በዚህ ጋር ሳይፈልጉ ተነጋግሮ ይታረቃሉ ማለት ነው። ጀጎል ውስጥ ብዙ ጠባባብ መንገዶች ይገኛሉ። ከዛ ጠባባብ መንገዶች መካከል ግን በጣም ጠባብ የሚባለው ይሄ ነው። መገራ ዊጌር ማለት በሀረሪ ቋንቋ ሲሆን በአማርኛ ደግሞ እኛ አስታራቂ መንገድ ብለን የምንጠራው ነው። ስለዚህ ይህ መንገድ ያለምንም ሽማግሌ ያለምንም ገላጌ የተጣላል ሁሉ ያስታርቃል። ሰላም ለናተ